ሰላም ሰላም እንደምናላችሁ፣ ውድ ተመልካቾቻችን፣ በዛሬው ሾታችን የናፍጣ መኪኖች ላይ የሚፈጠረውና የብዙ የናፍጣ መኪኖች ሞተራቸውን ከጥቅም ውጭ የሚያደርገውን ራን አዌይ ስለሚባለው ችግርና መፍትሄዎቻቸውን እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶኒያ አብርሃኒ፣ መልካም ቆይታ። ይህ ራን አዌ አዌይ የሚባለው ችግር የሚያጋጥምበት መጠን ትንሽ ቢሆንም ችግሩ ሲያጋጥም የመኪናው ሞተር በከፍተኛ አርፒኤም በመዞር ከፍተኛ ድምጽና ከፍተኛ ጭስ ሲያወጣ ይታያል ችግር የተለያዩ መንስኤዎች አሉ። ከነዚህ መካከል የመጀመሪያው የመኪናችን ቱርቦ ሻፍት እስኪበላደር የምንጠቀምበት ከሆነ ወይም ደግሞ ከዚ በፊት እንዳወራነው የመኪናችን ቱርቦ በየጊዜው ሰርቪስ የማታረጉት ከሆነ እንደዚህ አይነት ችግር ከፍተኛ ወጪ የሚያስወጣ ሊያጋጥመን ይችላል። ሁለተኛው ደግሞ የመኪናችን ፊል ሸት ኦፍ ሶሎኔል ችግር ካለበት እንደዚህ አይነት ችግር ሊያጋጥመን ይችላል። ሶስተኛው ምክንያት ደግሞ መኪናችን ከፍተኛ ሙቀት አምጥቶ እንዲሰራ ካረግ ነው ይህ ችግር ሊያጋጥመን ይችላል። አሁን ያወራናቸው ነገሮች በናፍጣ የሚሰራ መኪናቸው ላይ ካደረጋቸው ራን አዌ የሚባለው ችግር ሊያጋጥማችሁ ይችላል። ይህ ችግር ሲፈጠር ታዲያ የመኪናው ሞተር ክፍሎች፣ እንዲሁም የብሮንዚን ደርቦ ወይ ፋሻ በልቶ ካልሆነም ደግሞ ከፍተኛ ወጪ የሚያስወጡትን ፒስተን ቫል ወይ ደግሞ የኢንጂን ብሎኩን እስካላጣመ ድረስ ሞተሩ መስራቱን አያቆም። ይህ ራን አዌ የሚባለው ችግር ከተፈጠረ በኋላ ሞተሩ መስራቱን እንዲያቆም ለማጥፋት ብትሞክሩ እንኳን ሞተሩ መስራቱን አያቆም። ይህ ሲፈጠር መደናገጥ ችግሩን ከመፍታት ይልቅ ተጨማሪ ወጪ እንድናወጣ ያስደርጋል። እናንተ የመኪና ሞተር ለማጥፋት ስትሞክሩ መኪናው የማይጠፋበት የተለያዩ ምክንያቶች አሉ። የመጀመሪያው በቱርቦ በኩል አልፎ ወደ ሞተሩ የሚገባው ዘይት፣ በተጨማሪም የፊውል ሸት ኦፍ ሶሎኔድ ስለተበላሸ ነዳጅ ወደ ሞተሩ በመግባት ሞተሩ መስራቱን እንዳያቆም ያደርገዋል። ከዚህ በተጨማሪ ደግሞ ከዚህ በፊት እንዳየ ነው የናፍጣ ሞተሮች ከፍተኛ የእመቃ አቅም ስላላቸው ፊውል ሸት ኦፍ ሶሎኔድ ነዳጅ እንዳይገባ በመከላከል እንኳን በቱርቦ በኩል የሚገባው ዘይት ችግሩን መፍጠሩን አይቀርም። ታዲያ እንደዚህ አይነት ችግር ሲፈጠር ምን እናርግ ያላችሁ ሊሆን ይችላሉ። የመጀመሪያው ነገር የመኪናችን ሞተር አየር እንዳይገባ የአየር ማስገቢያ መንገዶችን መሸፈን ነው። ሁለተኛው ደግሞ መኪናው ማኑዋል ትራንስሚሽን ከሆነ በከፍተኛ ማርሽ ማለትም በአራተኛ በአምስተኛ ማርሽ መኪናውን ፕሉሲዮን እየለቀቅል ለመንዳት መሞከር። ይህን ጊዜ መኪናው ጉልበት ስለሚያንሰው በራሱ ጊዜ ይቁሟል። ሦስተኛው ደግሞ ከዚህ በተጨማሪ የነዳጅ መስመሩን ማቋረጥ ይችላል። ነገር ግን የቱርቦውን ኢንቴክ ለመሸፈን የሚደረገው ጥረት ላይ ጥንቃቄ ማድረጋቸውን አትርሱ። ለዛሬ ሌላቸው የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች ከምንገናኝ ድረስ መልካም ሁሉ ተመኝ።